ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ የተናገረኝን ቃል ዛሬ አካፍላችኋለሁ። እግዚአብሔር በድንገት ወደኛ ይመጣል። የምንፈልገው ጌታ በድንገት ወደ ቤተ መቅደሱ ይመጣል። አሜን፣ ሃሌሉያ። ሚኪያስ ሳይሆን ሚልኪያስ ሚልኪያስ ምዕራፍ ሶስት ቁጥር አንድን በጌታ ስም አነባለው። የመጨረሻው የብሉይ ኪዳን ገጽ ላይ ነው ያለው። በጌታ ስም አነባለው። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት ያስተካክላል። እናንተም የምትፈልጉት ጌታ ወደ መቅደሱ ይመጣል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። የምትፈልጉት፣ የምትወዱት የቃል ኪዳን መልእክተኛ እነሆ ይመጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ያ የምንፈልገው መልእክተኛ፣ ያ ሁሌ ስንጠራው ከስትንፋሳችን የቀረበው መልእክተኛ ወደ መቅደሱ ይመጣል። አሜን። እሱ የምንፈልገው ጌታ በመጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ የመጣላቸው ብዙ ሰዎች አሉ። ከነሱ ጥቂቶቹን እነግራቸዋለሁ ዛሬ ምክንያቱም ለእኛ ህያዋን ምስክሮች ስለሆኑ። ዘፍጥረት ምዕራፍ ዘፀአት ምዕራፍ ሶስት ከቁጥር ሰባት ጀምሮ በጌታ ስም አነበዋለሁ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስከባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቅያለሁ ይላል እግዚአብሔር። ኢየሱስ ጌታ ነው። እግዚአብሔር ስለነዚህ በግብፅ ምድር ላይ መከራ ስለሚደርስባቸው ሰዎች እግዚአብሔር ሰማ። እነሱ ባልጠበቁበት ሰዓት እግዚአብሔር ግን ከሰማይ ሰማ። የሚሆንባቸውን ነገር ፈርዖን በህይወታቸው ላይ እያደረገ ያለውን መከራ እግዚአብሔር ሰማ፣ እግዚአብሔር አየ። አንዳንድ ጊዜ በህይወታችን ላይ የሚያልፈውን ነገር ከእግዚአብሔር የተሰወረ የሚመስለን ጊዜ አለ። የሆነ በቃ የሆነ ኃጢአት ስላደረግን ወይንም ደግሞ የሆነ በደል ስላደረግን ሰዎችም፣ እሷ ክርስቲያን ሆና ይህን ነገር ሆነባቸው ሲሉ የባሰ ልባቸውን ያስወድቃል። ነገር ግን የሚደርስብንን እያንዳንዱን ነገር የሚያይና የሚሰማ ጌታ በዙፋኑ ላይ አለ። ሃሌሉያ። አው ለኛ ሊገባን አይችልም። ነገር ግን እግዚአብሔር ያያል። ይመጣል። በድንገት አንድ ቀን ባልጠብቁት ሰዓት እግዚአብሔር ወደ እነዚህ ህዝብ መጣ፣ ሊፈርድላቸው፣ ከዛ ከጨካኝ ሊያላቅቃቸው፣ ነፃ ሊያደርጋቸው ለዘላለም ላያዩት እግዚአብሔር በመጣ ጊዜ ግን ይሁን አንድ ነገር ብቻ አይደለም ነክቶ የሚመለሰው። ለዘለዓለም ያ ያስገባሪያቸውን ያ ያስጨናቂያቸውን መቃብር፣ ያንን ሞት በባህር ላይ እስኪያዩት ድረስ እግዚአብሔር ፈረደላቸው። ኢየሱስ ክርስቶስ ጌታ ነው። እስራኤል ከግብጽ በወጣ ጊዜ በደረቅ ሲያልፍ ተከተለ፣ በቃ አስጨንቆት፣ በቃ እዛ ሊመልሰው እግዚአብሔር ግን መሀል እስኪደርሱ ድረስ ዝም አለ። በቃ ደረስንባቸው ያዝናቸው እስኪል ድረስ ልክ ሁሉም ትልልቅ የሆኑ ጀነራሎች፣ ትልልቅ የሆኑ የፈርዖን ሹማምንት እነሱን የተከተሉት ሁሉ እግዚአብሔር በባህር ውስጥ ውሃ መለሰባቸው። ላያየዋቸው ለዘላለም እግዚአብሔር ፈረደላቸው። እሱ በድንገት ሲመጣ ወደ መቅደሱ የዘላለም ምንጭ የሆነብን ነገር ያስለቀሰን ነገር የገዛን ነገር ምን ይላቀቃል? ከህይወታችን ክብር ለጌታ ይሁን። ሌላ በመጽሐፍ ቅዱሳችን ላይ የተፈረደለት እንደዚሁ ከአስጨናቂ የተነሳ የተፈረደለት መርዶክዮስ ነው። መርዶክዮስ በንጉሥ ደጅ መቀመጡ በጣም ያናደረው ሰው ነበረ። በጣም በቃ ተናዶበታል። በቃ ለምን ለምን ለኔ አልሰገደልኝም ለምን እንደዚህና እንዳዛ አልሆነም ብሎ ሀማ ተነሳበት። መርዶኪዎስ ግን የሚሰግድለትን ያውቅ ነበር። የፈለገ አዋጅ ቢወጣ ሊወድቅለት ሊሰግድለት የተገባው ማን ነው? እግዚአብሔር ብቻ እንደሆነ ያውቃል። ክብር ለጌታ ይሁን። ከዛም ሀማ በሱ ላይ በራሱ ላይ አዘጋጅቶ ግንድ ከቤቱ ወደ ቤተ መንግስት መጣ። ምን ሊያደርግ መርዶኪዮስን እዛ ላይ ሊያሰቅል። ግን ምንድን ነው ያደርገው በራሱ ለክቶ ነው የሰራው። መርዶኪዮስ ምንም የሚያውቀው ነገር የለም። የተዘጋጀለትንም አያውቅም። የተዘጋጀለትንም አያውቅም። እግዚአብሔር ግን ከዙፋኑ ሁሉን አይቷል። ኢየሱስ ክርስቶስ ጌታ ነው። ሐማ በቤተ መንግስት አዳራሽ ቆሞ እግዚአብሔር ስለ መርዶኪዎስ ነገር በማለዳ በምሽት ጉዳዩን ጨረሰ። ክብር ለጌታ ይሆን በድንገት በቃ መርዶኪዎስ በቃ ነገ ዘር ማንዘሩ ሊገደል ሊያልቅ የታወጀበትን አዋጅ ሊሽብ እግዚአብሔር አንድ ሌሊት ላይ መጣ። ምን አደረገ? ንጉሱ ከሚያምር አልጋው ላይ ተኝቶ እንቅልፍ እንዳይዘው አደረገ። ከዛ ንጉሱ ወይ የምንድነው ማድረገው ብሎ ወደ አዳራሽ ሄዶ መዝገብ ማገ፣ እስቲ የሆነ መዝገብ አምጡና አንብቡልኝ አለ። ያ አዋራ የጠገበ ዘመኑን ሁሉ የተረሳ መዝገብ ብቻ ወጣ ይዛለት። ለምን? በድንገት ጌታው መጥቷላ። ለማን? ለመርዶክዮስ። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ያ መዝገብ ሲነበብ መልካም ነገር ተደርጎ ግን የተረሳ ነገር፣ መረሳት የሌለበት ግን የተረሳ ነገር። ከዛ በኋላ ንጉሱ እንደዚህ ያለ ይህን ነገር በማድረጉ ለመርዶኪዮስ ምን ተደረገለት ብሎ ጠየቅ። ምንም ወገኖች፣ አንዳንድ ጊዜ መልካም ነገር አድርገን ምላሹ ክፉ ነገር ሆኖ፣ እግዚአብሔር ግን ዘመን ጠብቆ ይመጣል ይመጣል። በእውነት እኔ በሕይወቴ ምስክር ነኝ። ይመጣል ጌታ ለእኔ ከመጣልኝ ለእናንተም ይመጣል። ኢየሱስ ክርስቶስ ጌታ ነው። አቤት ሲመጣ ደግሞ እንዴት ደስ እንደሚል በቃ ፈጽሙ ላታስተውሉ ላታስቡት አድርጎ ነው የሚመጣው። ጌታ ከዛ መጣለት፣ መጣና ከዛ ተነበበለት። ከዛ ማነው ያለው ሲባል ለካ ሊያሰቅለው በቃ ፊርማ ሊያስፈርም አዳራሽ ውስጥ ሀማ አለ። ከዛ ሀማ አለ ሲሉ ተረ በቃ ጥሩልኛል። ከዛ መጣ ጥያቄ ጠየቀው። ንጉስ፣ ሊወደው ለሚያከብረው ሰው ምን ያደርግለታል አለ። ከዛ እንዴ ንጉስ ከኔ በላይ ማንን ነው የሚወደው አለ ሃማ። ጥሩ ጥሩ ነገር፣ የንጉስን ፈረስ ይመኝ ነበር፣ እሱን ጠየቀ። ቀለበት ይመኝ ነበር፣ ቀለበት ጠየቀ። እሱ ፈረስ ላይ ሆኖ ደግሞ የሆነ ሰው አደባባይ ላይ እንዲያዞረው ይፈልግ ነበር፣ ያንን መረጠ። አንዳንድ ጊዜ ጠላታችን ሳያውቀው ለእኛ ለራሱ ባለው ነገር ላይ እግዚአብሔር እኛን ያከብረናል ኢየሱስ ክርስቶስ ጌታ ነው ከዛ በኋላ እንደዚህ ያለው ንጉሱ አሁን ያልካትን ነገር አንድም ሳታስቀር እዛ በር ላይ ለተቀመጠው ሃሌሉያ እዛ በር ላይ ላለው ሁል ጊዜ እየተፋበት ለምታልፈው ሁል ጊዜ ለምትጠላው ለእሱ አድርግለታል አንድም ነገር እንዳይቀራል የንጉሥ ትእዛዝ ነው ወገኖቼ እግዚአብሔር በድንገት ወደ ቤተ መቅደሱ ይመጣል። እግዚአብሔር በድንገት ወደ ቤትሽ ይመጣል። እግዚአብሔር በድንገት ወደ ቤት ይመጣል ይመጣል። ለኔ የመጣልን ጌታ ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ያንን ሁሉ ነገር አደረገ። ፈረስን ይዞ በአደባባይ አዞረው፣ ሁሉን ነገር አደረገ። ግን እንደዛ ብቻ አይደለም ያደረገው። ሁሉን ከጨረሰ በኋላ ግን በዛ ባዘጋጀው ክንድ ላይ ለራሱ ተሰቀለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላ በመጽሐፍ ቅዱሳችን ላይ የተረሳ ጥሩ ነገር አድርጎ የተረሳ ዮሴፍ ነው። አንዳንድ ጊዜ እግዚአብሔር የሆነ ነገር ውስጥ ይከተንና እዛ ነገር ውስጥ ከከተተን በኋላ በቃ እግዚአብሔር ትቶኛል፣ ስለሆነ ሌላ አማራጭ ትፈልግ እንላለን አይደል? ፕላን ቢ ማለት ነው። እግዚአብሔር ግን እንደተናገረው ነው። አሜን። በቃ ዮሴፍን ህልሜ ያሳየው እንደሚሰገድለት ነው። በቃ በየትም መንገድ ይሁን። እግዚአብሔር እንደዛ ነው። ምንም ሀሳቡን የሚቀያየር እግዚአብሔር አይደለም ያለን። ኢየሱስ ክርስቶስ ጌታ ነው። ዮሴፍ አንድ ጊዜ እስር ቤት ያለ ምንም ኃጢያቱ ያለ ምንም ጥፋቱ ዮሴፍ እስር ቤት ወድቆ፣ እስር ቤት እያለ ህልም ፈታ፣ ለሰዎች ለሁለት ሰዎች። ከዛ እንደዚህ አላቸው፣ መልካም ነገር በተደረገላችሁ ጊዜ አስቡኝ አላቸው። ያው እግዚአብሔር ካላሰበን በስተቀር የፈለገ መልካም ነገር ብናደርግ ሰዎች በጎ አይደሉም ለእኛ እግዚአብሔር ግን ለኛ በጎ ነው። እግዚአብሔር ግን ለኛ ቸር ነው። እግዚአብሔር ግን ለኛ ፈራጅ ነው። እግዚአብሔር ግን ለኛ ዳኛ ነው። እግዚአብሔር ግን ለኛ ጠበቃ ነው። እግዚአብሔር ግን ለኛ ተሟጋጃችን ነው። እግዚአብሔር ግን ለኛ ሕግ ሰጫችን ነው። ሀሌሉያ። ዮሴፍ በቃ ይጠብቃል። ምን አንድ ቀን ያ ጠጅ አሳላፊው የሆነ ጊዜ ላይ በቃ መጥቶ እንደሚያስወጣ ግን እግዚአብሔር እኔ ይደንቀኛል። እኛ በዚህ ስንጠብቅ በዚህ ይመጣል እግዚአብሔር። እኛ በፊት ስንጠብቅ በኋላ ይመጣል እግዚአብሔር። እሱ የወደደውን ሊያደርግ የሚችል እግዚአብሔር ስለሆነ፣ ከዛ ለንጉሥ ህልም ሰጥቶ ትርጉም ሳይሰጠው ቀረ። ከዛ ልክ ንጉሥ ህልም አልሞ የሚፈታለትን ሰው ሲፈልግ ምን አደረገ? እግዚአብሔር ያን ሰው እያስነሳ የሆነ ሰውዬ የሆነ ጊዜ እዛ እስር ቤት እያለው ህልም ፈቶልኝ፣ የፈታልኝ ህልም ትክክል ነው። አንድ ጓደኛዬ ትሞታለህ አለ፣ ሞተ። እኔ ደግሞ ትመለሳለህ ወደ ቤተ መንግስት አለኝ፣ ተመለስኳለ። ከዛ ጠሩት ዮሴፍን። ሰውየው የእኔ ነው እንዳይል እግዚአብሔር እኮ ድንቅ ነው። በእኛ ነገር ላይ ይኸው በቃ፣ እኔ ያለኩለት እንዳይል ያደርጋል እግዚአብሔር። ብቻውን ታምራት ስለሚያደርግ ብቻውን መክበር ስለሚፈልግ ብቻውን የእኔ ነህ ስላለ ብቻውን የኔ ነህ ስላለ ምንም አይፈልግም እግዚአብሔር፣ ድጋፍ ነገር ባል አይፈልግም። ብቻውን የቆመ ጌታ፣ ብቻውን ሊረዳሽ የሚችል እግዚአብሔር፣ ብቻውን ሊረዳ የሚችል እግዚአብሔር ድንቅ ነው። ጌታ ስሙ ይባረክ። ከዛ በኋላ ዮሴፍ መጣ። ለካ ዮሴፍ ያህል ሜታ ለሞ ዮሴፍን ወደ ቤተ መንግስት የሚያመጣበትና ተስፋው የሚፈጸምበት ቦታ ነው። አንዳንድዴ የምንጣልበት ቦታው እግዚአብሔር እኛን የሚጎበኝበት ቦታ ይሆናል ሀሌሉያ ያኔ እኮ ወንድሞቹ ሲጥሉት ሲሸጥ እዛ ቤት ሲሄድ በቃ የሆነ ህልሙ ድብዝዝ እያለ ነው ያለው እኔ እንደዛ ቃል እግዚአብሔር ተናግሮኝ በቃ ያለኝ ነገር ራሱ የሆነ ትንሽ ጭላንጭል እንኳን ወይ ጌታ እኮ እንዲ ያለው ነው እንዳልል አድርጎ በድንገት ጌታ ሲመጣ ግን ቃይሰባ ክብር ለጌታ። አይሆን እና ዮሴፍ ያለፈበት ነገር ሁሉ ከህልሙ የተነሳ የመጣበት ቢሆንም ግን አይመስልም። ከዛ ሄደ ሄደ ሄደና መጨረሻ ላይ እዛ እስር ቤት ሲገባ ዮሴፍ አለቀልኝ አለ። በቃ እዚህ ነው መጨረሻ። ከዚህ ሊያወጣኝ የሚችል የለም። ለምን? የተጠረጠረው በንጉስ ሚስት ነው። ግን ብቻ እግዚአብሔር ይናገር ግን ብቻ ከእግዚአብሔር ሰምተሻል። ግን ከእግዚአብሔር የሰማው ነገር አለ ህይወቱ ላይ ግን እያለፈ ያለው ነገር ሌላ ነው። ጌታ ይመጣል፣ በድንገት ይመጣል። እግዚአብሔር ለእኔ ከመጣሊ ለእናንተ ይመጣል። ክብር ለጌታ ይሁን። ከዛ ለዮሴፍ በቃ ነው ይሄንንማ ከአንተ በስተቀር ሊሰራ የሚችል ያለ የለም ማለት አንተውነ በቃ ከዚህ ይሄን ነገር አንተ በቃ እዚህ ቤት ሆነ። የሚመጣውን የሰባት ዓመቱም የአምስት ዓመቱ አንተ ነው የምትችለው አለው። አንድ እስረኛ ምንም ትናንትና በወንጀል የታሰረ ሰው እግዚአብሔር ብቻ የምጣ ወገኖች፣ ምንም ነገር በሉ ስረ ራሳችሁ። ከዛ ጠቅላይ ሚኒስትር አደረገው፣ አስቡ። የሀገር ጠቅላይ ሚኒስትር ማለት እንደ ዶክተር አብይ ማለት ነው። እዛ ቦታ ላይ የሆነው እግዚአብሔር ሲመጣ እንደዛ ነው የሚያደርገው። ክብር ለጌታ ይሁን። ማቴዎስ ወንጌል ምዕራፍ 14 ላይ ደግሞ ደቀ መዛሙርቱ ጌታ ኢየሱስ እንደዚህ አላቸው። ወደ ማዶ ሂዱ አላቸው፣ ተሻገሩ፣ ሂዱ፣ እኔ እመጣለሁ። ሂዱ አላቸው፣ ግድ አላቸው ይላል። ከዛ ድሮ ከእሱ ጋር ነው የሚሄዱት። አሁን ግን በቃ እሱ ለብቻው መጸለይ ስለፈለገ ሂዱ አላቸው፣ ሄዱ። ልክ ግን መሀል ሲደርሱ ማዕበል ተነሳባቸው። ከዛ ወደፊት መሄድ አይችሉ ወደፊት መሄድ አይችሉ፣ ወደኋላ መመለስ አይችሉ። መሀል ነው ያሉት። ከዛ በቃ አለቀልን አሉ። ከዚህ ሊያወጣ የሚችል ነገር የለም። ግን የተናገረን እሱ ነበረ። ግን በቃ አታለልን አሉ። እነሱን ባስጨነቃቸው ነገር ላይ ግን እየተራመደ ኢየሱስ መጣ። እነሱ በቃ ወደዛ ወደዚህ ያደረጋቸው ነገር ላይ እሱን እንኳን ማየት እስከማይችሉ ምታት እስኪመስላቸው ድረስ ነፍሳቸው ታውሮ ነበር። ግን በሕይወታችን ላይ የመጣ ባለው ነገር ምታት ቢመስልም ኢየሱስ ነው። ሀሌሉያ። በቃ እሱ ነው የመጣው። ሂዱ ያለው እሱ፣ ይሄን ነገር ጀምር ያለው እሱ። አንዳንድ ጊዜ የሆነ ነገር ከእግዚአብሔር ሰንተን ጀምርና ልክ ወይ ወደፊት መሄድ አንችል ነገሩን መጨረስ ማንችልበት ሁኔታ አለ። ወደ ኋላ መመለስ እንዳንችል ደግሞ ሰዎች ጀምራ ሳትጨርስ ቀረችን እንዳይሉ እንፈራለን፣ አይደል? ግን በመሀል ሆነን ግን ምን ማድረግ እንችላለን? ንጉሱን መጥራት። በቃ ጠሩት። እነሱን ባስጨነቃቸው ነገር ላይ እየረገጠ አሜን፣ ይምጣላችሁ። እንደዛ እናንተን ባስፈራራ ነገር ላይ እየረገጠ እናንተን ባስጨነቃችሁ ነገር ላይ እየረገጠ በቃ እየተረማመደበት ይምጣላችሁ። ሃሌሉያ! ይመጣል፣ ጌታ ይመጣል፣ በእውነት ይመጣል። አላውቅም እግዚአብሔር ለማን እየተናገረ እንዳለ፣ ግን የተናገረኝ እግዚአብሔር ከቃሉ ጀርባ እንደሚቆም አውቃለሁ። ክብር ለጌታ ይሁን። ከዛ በኋላ እነዛ ሰዎች ደንግጠው፣ ከዛ ኢየሱስ እኔ ነኝ አላቸው። እኔ ነኝ ይበላችሁ ኢየሱስ። ባስጨነቃችሁ፣ በቃ አለቀልኝ ከዚህ በኋላ ባላችሁት ነገር ላይ እኔ ነኝ ይበልላችሁ ኢየሱስ። እኔ ነኝ ሲላቸው ጴጥሮስ እንደዚህ አለ። ይቸኩል የለ እሱ ምን አለ? አንተ ከውቅ ወደ አንተ እንድመጣ አለ። ከዛ ና አለው። ከዛ ሄደ ጴጥሮስ። ልክ መራመድ ሲጀምር ኧረ ተው እባክህ አንተ ኧረ ተው ውሃ ላይ ነው እኮ የሄድክ ያለው እያሉ ከኋላ የሚሉትን መስማት ጀመረ። ከዚህ የሰማኸው አለ፣ ከዚህ ደግሞ ሌላ ድምፅ አለ። እግዚአብሔር ከዚህ ይከልክላችሁ በኢየሱስ ክርስቶስም እግዚአብሔር ወዳለው ነገር ስትሄዱ በግራና በቀኝ ለሚመጣ ድምፅ ጆሯቸው የተደፈነ ነው። ወገኖቼ በጣም ከባድ ነው። ኢየሱስን እንዳና ይከለክለናል። ግን ኑ ያለን እሱ ታማኝ ነው። ኑ ያለን እሱ ሊያሰምጠን አይደለም። ኑ ያለን እሱ ሊያስውጠን አይደለም። ኑ ያለን እሱ እዛ ቦታ ላይ ሊያስቀረን አይደለም። ይዞ ያወጣናል ብንወድቅ ግን ኢየሱስን ከሰማን፣ ኢየሱስን እንስማ፣ የመጣልን እሱ ነውና። ክብር ለጌታ ይሁን። በመጽሐፍ ቅዱሳችን ብዙ እላችሁ እችላለሁ፣ ግን አንድ እህት አለች፣ በጣም ወዳት፣ ሃና፣ አንደኛ ሳሙኤል ላይ ምዕራፍ አንድ ላይ ማየት ትችላላችሁ። ሀና በቃ ሁሌ ጊዜ ታለቅሳለች፣ ስለምን? ስለ ልጅ። ሁሌ እንዴት እላለች፣ የፍናናን አፍ የሚዘጋ አንድ ልጅ አሰጠኝም ሁሌ ወደ ሴሎ ስትወጣ ይሄ ነው ጸሎታ። ለምን በጣም ታስጨንቃታለች ፍናና። ሃና ትፀልያለች፣ ፍናና ትወልዳለች። ሃና ትፀልያለች፣ ፍናና ትወልዳለች። ሃና ትፀልያለች፣ ፍናና ትወልዳለች። ሃና በየአመቱ ወደ ሴሎ ትወጣለች ባዶ እጇ። ግን የምጸልየው ሀና ናት። ፍናና ደግሞ በየአመቱ ትሄዳለች ልጅ እዛ። ዛሬም ጌታ ልጅ ሰጠኝ ሃሌሉያ አያለች ትወጣለች ጌታ ግን አንድ ቀን በድንገት መጣላት። ክብር ለጌታ ይሁን። በቃ በዙሪያችን የሚያስለቅሰን ነገር ሁሌ የሚወጋጋ ነገር በዙሪያችን እያለ ጌታ ግን አንድ ቀን ይበቀልልላል። የፍናና ልጅ ሰባት ናቸው፣ ግን መጽሐፍ ቅዱስ ላይ ስማቸውን አናውቅም። ሀና የወለደችው አንድ፣ ግን ከዳን እስከ ቤርሳቤ ቃሉ መሬት አይወድቅም። አይገርማችሁም? ጌታ እኮ ድንቅ ነው። ጠላታችሁን እግዚአብሔር ይበቀልላችሁ። ጠላታችሁን እግዚአብሔር አፉን ይዝጋላችሁ። እኔ የሀና መጎብኘት አንዳንዴ እግዚአብሔር አስጨርሷት ይመስለኛል። ይጎበኛል፣ በቃ ሁሌ ስትል ስትል፣ አንድ ቀን ሀና ጸሎቷን ቀየረች። ምን አለች? በቃ ይህ ነገር አላስኬደኝም፣ ብዙ ዓመት አልቅሻለሁ። አሁን ግን አለች ቤተ መቅደስ ውስጥ ያለው ክፋትና ተንኮል በጣም ከፍቷል፣ ስለሆነ ለቤዚሽ ቤተ ክርስቲያን ሰው ያስፈልጋል አለች። የኤሊ ልጆች ኃጢአት በስቶ አላለች። ቤተ ክርስቲያን ውስጥ የሚያደርጉት ክፋት ሰልችቶኛል አላለች። በየዓመቱ መጥቼ የማየ ነገር ደስ አያሰኘኝም አለች። አንድ ልጅ ስጠኝና እሰጥሃለሁ አለች። ይሄን ነገር ሊያስተካክል የሚችል አንድ ልጅ ስጠኝ አለች። ጌታ ሰማት። ዛሬ ጸሎታችን አስተካክል ስ አንዳንድ ነገሩን እኮ ጓደኞቻችንን እንቁልልጭ እንልበት ነው የምንጠይቀው። እግዚአብሔር ግን እንደዛ አይሰጠም። ኢየሱስ ጌታ ነው። ከዛ ሀና የጸለየች በቃ እሷ ወሳኝ ጸሎት የጸለየች አንድ ደግሞ በቃ ቤተ ፓስተር ነው ቄስ ነው ግን በቃ ዘላፊ ነው። ምን አላት? ስካርሽ እስከ መቼ ነው? በቃሽ አላት። ከዛ እሷ እንደዚህ ያለች፣ እኔ ልቤ ያዘነብኝ ሴት ነኝ፣ ሰክሬ አደለም። ልቤን በጌታ ፊት አፈሰስኩኝ። እንዳንተ ኃጢአተኛ ልጆች አይደለም፣ እንደነሱ እርኩሰት አደለም። እኔ ልቤ የፈሰሰ ልቤ የወደቀ ሴት ነ ያዘንኩ ሴት ነኝ አለች። አንዳንድ ጊዜ ሰው ቤት ላይ አዝኖ አዝኖ አዝኖ ቤተ ክርስቲያን ሊጽናና ሲመጣ ቤተ ክርስቲያን ያለ ቤተ ክርስቲያን ያለ ፓስተር ወንጌላዊ ሳይረዳ ሲቀር ከባድ ነው ወገኖች፣ በጣም ልብ ይሰብራል። ምክንያቱም ይሄ ሰውዬ ሊያጽናናት ሲገባ ምን ሆነሽ ነው የምታለቅሽው፣ ምን ልርዳሽ ማለት ሲገባ የባሰ የተሰበረችን ሴት ሰበራት፣ ጨራሽ። እሷ ግን ብርቱ ነበረች። ምን አለች? ኖ ኖ፣ እንዳትሳሳት። እኔ ልቤ ያዘነብኝ ሴት ነኝ፣ ነፍሴን በጌታ ፊት እያፈሰስኩ ነው። እንደዛ እንዳትለኝ አለችው። ከዛ እንደዚህ አለ፣ በቃ የጸለሽውን ጸሎት እግዚአብሔር ይስማሽ። ሀሌሉያ! ይሰማል። እግዚአብሔር ለምን አይሰማ? እሱ እኮ እሷ የወሰነችውን ውሳኔ ሊያደናቅፍ የመጣ ሰው ነው። እሷ ወስና ምንድን ነው ያለችው? ያንን የቤተ ክርስቲያንን እርኩሰት የሚያስወግድ ልጅ ነው ለጌታ የጸለየችው። እዚህ ጋር ግን ምን መጣባት? እሷ ግን የቆመችበትን ስለምታውቅ ኢየሱስ መጣላት፣ መጣላት። እግዚአብሔር በቃ መልስ ሊሰጥላት እሱ የሚቀጥለው አመት እንደዛ ላትመለስ። ከዛ በኋላ ሀና ወደ ቤቷ ሄደች። እንደ ሄደች እግዚአብሔር ረዳት ጸነሰች። ከዛ በዓመቱ ያኔ እንኳን እንደዚህ ያልከኝ ሴት እኔ ነኝ አለችው። እኔ ነኝ እኔ ነኝ አለችው። ያኔ እንደዛ ብለህ ያልከኝ ሴት እኔ ነኝ፣ እግዚአብሔር ጸሎቴን ሰምቶ መጣ አለችው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ወገኖቼ በድንገት ወደ ቤታችሁ እግዚአብሔር ሲመጣ ከተጨነቃችሁበት ነገር አያወጣችኋል። በድንገት እግዚአብሔር ወደ እናንተ ሲመጣ የሞተ አዋጃችሁን ይሽርላችኋል። በድንገት ወደ ቤታችሁ ሲመጣ በፊታችሁ፣ በኋላችሁ፣ በጎን፣ በግራችሁ የምትፈሩበትን ነገር እየረገጠ ወደ ቤታችሁ ይመጣል። በድንገት ወደ ቤታችሁ ሲመጣ የሚያስለቅሷችሁ ሰዎች መልስ በመስጠት ይመጣላቸዋል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ምንድን ነው እስቲ በዚህ ሰዓት እስቲ እግዚአብሔር ምን አላችሁ? ምንድን ነው ቤታችሁ ላይ የሆነ በጣታችሁ ይሄ ነገር የምትሉት እግዚአብሔርን ነገር አለ። ይሄ በቃ ጌታዊ ለምን ይሄ እኔ ብዙ ጊዜ ጸሎት ስጸልይ ጽፌ ነው መጸልየው እግዚአብሔርን ነገ ረስቼው እንት እንዳለን በቃ ጸሎት ርዕሴ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ነው በቃ እግዚአብሔር መልስ ስጥበት ብዬ እንደዚህ አድርጌ እዚህ ጋር መልስ ከአንተ እፈልጋለሁ። ለዚህ ኮ ነው። ማን ነው አንድ ዘማሪ ምን አለ? በስውር ለአንተ የነገርኩ ጸሎት አለ የት አለ? ከሰዎች ደብቄ ለአንተ ከነገርኩ ይለዋል ጌታ። ለሚስቱ እንኳን አልነገራትም። ከአንተ ነው የምፈልገው፣ የምትሉት ነገር አለ። ይኸው ይሄ ነገር እኔ ለዋለው ጌታ ይሄ ተመልሷል። ራይት ይሄ ተመልሷል። ይሄ የት አለ? ይሄ የምትሉት ነገር አለ እግዚአብሔር ይመጣበታል። አሜን። ዝም ብሎ አይደለም። ለማን ቃሉ የመጣው ዛሬ? እሱ ይሄ የምትሉትን ነገር ይዛችሁ ቆሞና እንጸልያለን። ያንን በቃ ያ ይሄ በሉት ጌታ፣ ቦታው ላይ ይሄ ይሄ በቃ ይሄ አሁን ያስፈልገኛል። ይሄ ከዚህ አመት ማለፍ የለበትም።